አንዳንድ ጊዜ አግብታችሁ እራሱ እኮ ልጅም እግዚአብሔር ሊሰጣችሁ ይችላል። መውለድም፣ ማግባትም አገራችሁ ላይም እፎ ብላችሁ የምትቀመጡትም ፈጣሪ ሲፈቅድ ብቻ ነው አይደል እንዴ? ስለዚህ አንዳንድ ሰዎች አሉ የሚያሽሟጥጡ፣ ፈጣሪ ሆይ ትዕግስቱን ስጠኝ። እኔ ተሰዶ እኮ አያውቁም፣ ተሰዶ አያውቁም። ግን እናንተ እዚህ ጋር መሄዳችሁን መምጣታችሁን ቀን ነው የሚቆጥሩት። እና አንዳንድ ጊዜ እኔ ትዳር ሳስብ ቤተሰቦችን መረሳ ይመስለኝ ነበረ እና ሁል ጊዜም ይሄ ነው የሚያሳስበኝ። እና አንዳንድ ጊዜ ደግሞ ችግሬ የሆነ ነገር ካሰብኩኝ ያን ነገር ካራሳካው በቃ እንቅልፍ ራሱ አይይዘኝም። ሁለተኛ ደግሞ ምንድን ነው፣ እኔ ምን መሰራችሁ፣ በህይወታችሁ ስደት ዓለም ላይ ቆይታችሁ ይህን ሀራመት ያሳለፋችሁ እናንተ ናችሁ የምታቁት። አይደለም ሰዎች ግን ሊተቿችሁ ምን ሊሏችሁ ይሞክራሉ። አትስሟቸው። እንዴት ስደት ዓለም ላይ ስትኖር አሁን አለቃዎቻችሁ ጮሁባችኋል። ልጆቹ ብዙ ሰው አይደል እና እነሱ በተናገሯችሁ ቁጥር ተናዳችሁ ታውቃላችሁ። እኔ በዚህ ሰምቼ በዚህ ተዋዋለሁ። ግን ግን አንድና አንድ ሴት ልጅ በተለይ በውሳኔዋ ወይም ደግሞ አሳቧንና ቅዷን ማቆም የለባትም። በቃ ያሰብሽውን አድርጊ። በቃ ሁሉም ነገር ደግሞ እግዚአብሔር ባለው ሳት ነው የሚሆነው። አንቺ አሁን ላይ ሰለፈለግሽ ብቻ የሚሆን ነገር ምንም የለም። የአቋም ሰው መሆን አለብን። ብዙ ጊዜ እኔ አሁን ብዙ ነገሮች በዙሪያችሁ በአካባቢያችሁ የተለያዩ ሰርፊሽ ወይም ደግሞ ራስ ወዳድ የሆኑ ሰዎች አሉ። በዛው ልክ ደግሞ እናንተን ትልቅ ደረጃ ደርሳችሁ ማየት የሚፈልጓሉ። በዛው ልክ ደግሞ ከምንም በላይ ከምንም ቤተሰብም ሊሆን ይችላል፣ እህትም ሊሆን ይችላል፣ ወንድም ሊሆን ይችላል። አይዶን ምን እንደምናችሁ ብቻ እናንተ እራሳችሁ? የአቋም ሰው መሆን አለባችሁ። እኔ ብዙ ጊዜ የሆነ ነገር ያንን ነገር ከግብ ካላደረገስኩኝ ለራሴ ብቻም አይደለም የሆነ ነገር ለሆነ ሰው ካሰብኩኝ ያንን እስከማደርግ ድረስ በጣም ነው የሚቸኩለው እና ምንድን ነው ይሄ ለሰው መንገብገቡን ለሰው ብዬ መስዋዕት ይሄ ለሰዎች ብዙ በቃ የሚለውን ነገር ተስያለውኝ እንደኔ ማለት ነው የማያስቸግራችሁ ሰዎች ማለት ለሰዎች እስከሆነ ጊዜ ታደርጋላችሁ። የሆነ ቀን ደግሞ ሰዎች እናንተ በምታደርጉላቸው ልክ የእናንተ መልካምነት እንደየዋ የዋ እንደ ሞኝ እንደ እጅር የሚያዩ ሰዎች አሉ። እና ከዛ ከዛም አንፃር እኔ ለሰው ያለኝ አመለካከት አሁን ላይ ቢቀንስም ግን አቋሜ አንድና አንድ እና ባለፈው ኢትዮጵያ ሲሄድ እንግዲህ ኢትዮጵያ ከሄጀ ከመጣው ወረዲ ሁለት ወር እየሆነ ነው እና ብዙ ሰዎች ለምንድን ነው የምትሄጂው? ለምን አይበቃሽም? ወይ እድሜ ሽዷ ለአግቢ ውለጂ ምናምን ብዙ የሚሉ ሰዎች አሉ። ቤተሰብ ቤተሰብ ያው አላማይን በቃ ከዚህ በኋላ ወረዲ አንዲት ሴት ልጅ ማግሌ ከተላከ በሱ ስር ናት አደለ? እኛ ግን እንደዛ ነው። እና ከሱ ጋር ጨርሽ ነው የተባልኩት። እና ዛሬ ለምን ተመልሼ እንደመጣው እና ደግሞ ባለፈው ኢትዮጵያ ሄድኩት ጊዜና፣ አንዳንድ ልጆች ኮሜንት ላይ የሆነ ቤቴን ላሳያችሁ ብዬ አሳይቻችሁ እና ነበረ። ስንት ገዛሽ? የት ነሽ? የት አካባቢ ነሽ? ምናም ብላችሁ መልሸላችኋለው። ግን እኔ ኢትዮጵያ ሄድኩት ባለፈው ቢያንስ ትንሽ እረፍት ላድርግ ማለት እንደመጣሁ ነው። እኔ የሚገርማችሁ ነገር ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ሙሉ አለም ነኝ። ዛሬ እንግዲህ የሆነ ቪዲዮ ወይም ደግሞ አንዳንድ ቪዲዮዎች ላሳያችሁ፣ ላዋራችሁ መጣሁኝ። የዛሬ ቪዲዮ የሚሆነው ያው እንግዲህ መቼም ተወድታላችሁ ብዬ ተስፋ አድርጋለሁ። ግን ከወደዳችሁት ፕሊስ ቪዲዮን ላይክ አድርጉ፣ ላይክ አድርጉልኝ በማርያም ኦማይጋድ ለላይክ በማርያም የማርያምን ስም አነሳው፣ ይቅርበኝ መቤቴ፣ እና ይቅርታ በማርያም ማለት አልነበረብኝም። ግን ሶ ላይክ አድርጉልኝ ቪዲዮዬን። እንግዲህ ዛሬ ላወራችሁ የመጣሁት በዚህ አጋጣሚ ቡና እየጠጣሁኝ ነው። ቆሎ እየበላው ነበረ፣ ስንዴ ቆሎ እና ቡና እየጠጣው ነበረ። ትንሽ ራሴን አመመኝምና ቡና መጠጣት ፈለግኩ ማለት ነው። እና አንዳንድ ነገር አወራችኋለሁኝ አብራችሁኝ ሁኑ። ምናልባት ይሄ ቪዲዮ ከጠቀማችሁ ኢትዮጵያ ሄድ ላሰባችሁ እንዲሁም ደግሞ የጀመራችሁት አንዳንድ ነገሮች ካሉ ብቻ የሆነ ነገር ለማለት ነው የመጣሁት። እና አብራችሁኝ ሁኑ እና ምዶችዬ ባለፈው ኢትዮጵያ ከመሄድ በፊትም ቪዲዮ ሰርቼ ነበረ። ብዙ ብዙ ቪዲዮች ሰርቼ ነበር። አሁን ኢትዮጵያ ግጃ ከመጣ ሁለት ወር ሊሆነኝ ነው እና ብዙ ሰዎች እንዲሁም የሚያውቁኝም የሚቀርቡኝም ሰዎች ለምን ተመልሰሽ መጣሽ፣ ብዙዎቹ ደግሞ አይ ተመልሰሽ መሄድሽ ጥሩ በቃ ብዙ ሰዎች ብዙ ነገር እያሉ ነበር፣ እውነት ለመናገር ማለት ነው። ነገር ግን ምንድን ነው እኔ አላማና አላማ ነበር ሁልጊዜ ኢትዮጵያ ሲሄድ አላማ ይዤ ነው የሚሄደው። እቅድ ይዤ ነው የሚሄደው ማለት ይሄ ባይሳካ ይሄን አድርጌ ይሄ ባይሆን ይሄን አድርጌ ብዬ ነው የምመጣው። ለምን ይሄ ነገር በጣም ደስ ይለኛል፣ በጣም እወደዋለሁ ይሄንን እቅዴን ማለት ነው እና ምንድን ነው ሰዎች ኢትዮጵያ ስትሄዱ ወይም ኢትዮጵያ በሄዳችሁ ቁጥር ምንም ማትሰቡ ምንም ማታደርጉ ይመስላቸዋል። እና እነዛ ሰዎች እናንተን ለመተቸት እኔ አንዳንድ ሰዎች አሉ በተለይ እግዚአብሔርን እነሱ ቁጭ ብለው በተለይ ኢትዮጵያ ያሉ ሰዎች ምናልባት የቤት እመቤት ሊሆኑ ይችላሉ፣ ምናልባት በባላቸው ጫንቃ ላይ ተቀምጠው ብዙ የሚያዋጉ ሰዎች አሉ። እግዚአብሔር ነው የምላቸው በጣም ብዙ። እንዴት ይህን ያህል ይህን ያህል ተቀምጠሽ እንደዚያ አድርገሽም አያቁውትም እኮ ድካሙን፣ አያቁውትም ስደትን፣ አያቁውትም እዚህ ጋር እኛ ተብለጭልጫን ወይም የሆነ በቃ ወጣ ብለን የምንነሳውን ፎቶ ነው እንጂ የሚያዩ ድካሙን፣ ሁልጊዜ እንድነሱ እንመስላቸዋለን። የሆነ አንዳንድ ጊዜ እነሱ ኢትዮጵያ ተቀምጠው ለቤተሰብ እንኳን የሻይ የማይሉ ሰዎች እኛን ሲተቹ፣ እኛን ሲተቹ ይሄንን ትችት እኔ በነገቢያችን ላይ ሰላየሁት ነው ሰገደገሰቢ ነው ሰላንገሸግሽን ሁሌ የማወራው እና ስደትን አያውቁትም እና፣ ለተቀማጭ ሰማይ ቅርብ ነው እንደሚባለው ለተቀማጭ ሰማይ ቅርብ ነው ይባላል። እነሱ ኢትዮጵያ ተቀምጠው ምናልባት በባሎቻቸው ጭን ላይ ተቀምጠው ወይም ጫንቃ ተቀምጠው ስደትን የማያውቁ ስደትን እንትን የማይሉ ብዙ እናንተን ማጣጣቅ፣ እናንተን ማንቋሸሽ፣ እናንተን መተቸት የሆነ አያሳዝ አማገት ትንሽ አያናድም ያን ሴት ልጅ ለኔ ለኔ ጠንካራ ሴት የራሷን ፍላጎት ትታ የራሷን ህልም ትታ ለቤተሰቦቿ ለምትወዳቸው ሰዎች የምትኖር ገባችሁ አይደለ? ራስ ወዳድ ያልሆነ ሴት ለኔ ጠንካራ ሴት ናት። ልንገራችሁ፣ ማንም ሰው ኢትዮጵያ ውስጥ እኮ ማግባት ባላታ አይደለም። ያቺ ሴት አግብቼሽ ልኑር እኔ ያስተዳድርሻለሁ የሚላት ሰው አታደለም፣ ወንድ አታደለም። ነገር ግን እኔ ብዙ ጊዜ ትዳር ሲይዝ ቤተሰቦችን እንረሳ ይመስለኛል። ትዳር ሳሊዝ ማስተካከል ያለብኝ ነገር ማስተካከል አለብ ብዬ ነው ማስበው። ለምን መሰላችሁ? ትዳር ከያዛችሁ በኋላ እመኑኝ፣ እመኑኝ ፈልጋችሁት ሳይሆን እናንተ ራሱ የራሳችሁ ህይወት ሌላ ነገር እንድታዩ አያደርጋችሁም። ምንድን ነው አንዳንዴ፣ አሁን ስሜቱን ልንገራችሁ። አሁን በፊት ምንም ሳይኖራችሁ እና የሆነ ነገር ሲኖራችሁ ያለው ልዩነት እኔ ልነጋችሁ አልችልም። ለምሳሌ እኔ ከራሴ ተሞክሮ በፊት አሁን አረብ ሀገር ነበርኩ አንድ ዓመት ከምናምን። ደግሞ ዜን መዳም ይበርታብኛለች ብዙ ብዙ መስዋዕት አሳልፍ ያለው እዚህ ከመጣውበት አገር ራሱ አንድ ዓመት ሙሉ የአጋድ ስራ ተቀምጫለው እና በጣም ብዙ ነገሮች አሳልፍ ያለው ግን መድዬ ጥሩ አቅጣገኝም ሁለት ሺህ አስራ አምስት ኢትዮጵያ መሄድ ስፈልግ እቅድ ያስኩኝ ያኔ እንደውም ሲሄድ ወይ አግብቼ እዛው ቀራለው ወይ ደግሞ ባሌ ገንዘብ ቦታ ገዝቼ መጣለው ነው ያልኩት ባሉ ሳይሳካ ቀረ ቦታዬን ገዝቼ መጣው መቼ ሁለት ሺህ አስራ አምስት ማለት ነው ሁለት ሺህ አስራ ስድስት ቤቴን ጀመርኩኝ ገባችሁ ቤቴን ጀምሬ የሆነ የሆነ ነገር አድርጌ ልክ ሁለት ሺህ አስራ ሰባት አሁን 2016 ነን፣ አይደለም እንዲ፣ 2017 ቆይ ሲካራ እንደልኝ እና በአንድ አመት በአንድ አመት ውስጥ ነው ማለት እቅዶችን ያሳካኋቸው በአንድ አመት ውስጥ ገዛው በአንድ አመት ውስጥ ልክ በሄድኩኝ ሄጄ በመጣው በአመቴ ቤቴን ጀመርኩኝ። ቤቴን ጀምሬ ትንሽ ሲቀሬ ደግሞ ሂጄ ቤተሰቦችን አይቼ አዳዲስ ነገሮችም ያው በቃ ብዙ ነገሮች ጀምሬ የመጣው ማለት ነው። ያ የምላችሁ ለምንድን ነው እኔ የሰው ልጅ ኢትዮጵያ መሄድን እመርጣለሁ። ኢትዮጵያ መሄድ ከቻላችሁ አሁን ብዙ ልጆች አሉ፣ እውነት ለመናገር ሀያ አመት አስራ አምስት አመት ተቀምጠው ቤተሰቦቻቸውን ሳያዩ ፎቅ ቢገነቡ ዓለምን ቢገዙ ቤተሰብን ሄደው ካላዩ ሞት የሚባል ነገር አለ። እናትን ማየት ተቃል አንዳንድ ሰዎች እኔ ገንዘብ ሲያሳድዶ ቤተሰቦቻቸውን የሚረሱ አሉ። እውነት እኔ አይዶን ነው ገንዘብ ብቻ ደስታ እንደማይሰጥ ያየሁት በራሴም እንዲሁ በአንዳንድ ነገሮችም ገንዘብ ብቻውን በፍጹም። እውነት መሄድ ከቻላችሁ ቤተሰቦቻችሁን እያያችሁ እቅዳችሁን እያስተካከላችሁ። በእርግጥ ያስጠላል፣ ኢትዮጵያ ሄዳችሁ ስትመጡ በጣም ነው የሚደብረው። ነገር ግን ኢትዮጵያ ሄዳችሁ ማስተካከር ያለባችሁ ነገር አስተካክራችሁ ማየት ያለባችሁን ነገር አይታችሁ እናት አባታችሁን አይታችሁ። እውነት እኔ በያ ሁለት ዓመቱ ነው እንግዲህ የሚሄደው ሁለት ዓመት ሳይሞላኝ ነው ሄድኩት በዘንድሮ ራሱ እና በጣም ቆየው የተባለው በአምስት ዓመት የሄድኩ ጊዜ ነው እና በየሁለት ዓመቱ በየአንድ ዓመት ከምናምኑ ሲሄድ እስቲ በየሶስት ወር ሂጅ አቃለሁ። ሰዎቻችሁ በቃ ይሆን እድሜያቸው ልክ እንደኛ አሁን አንድ ቀን ሁለት ቀን ሶስት ቀን በሄደ ቁጥር እድሜያቸው እየገፋ ያ በፊት የምታውቋቸው ተቀይረው ምናምንን እና እኔ አሁን አባቴ በፊት ይሄ ጤ ምናምን ሸበት ምናምን አልነበረውም። አሁን ባለፉ ሴት ሸበት አውጥቶ ምናምን ሳይ ወይኒ አባቴ ያረጀ በቃ ወይኒ ምናምን። ምክንያቱም የሆነ እኔ ብዙ ጊዜ የምመኘው የመጀመሪያ ቀደም ኢትዮጵያ መኖር ሲጀምር መጀመሪያና መጀመሪያ ከእናት ከአባቴ ጋር ናፍቆቴ መወጣት በቃ አንድ ወርም ሊሆን ይችላል፣ ሁለት ወርም ሊሆን ይችላል። ከነሱ ጋር በቃ ናፍቆቴ አይኗ ቃለ የቤተሰብ ናፍቆት መቼም ቢሆን አያድቅም ግን በቃ እንደዛ ነው የምፈልገው። አሁን ብዙ ኢትዮጵያ ሆልዳይ ስትሄዱ ቀኑ ይሄድ ይሆን ወይ? ያን ስት የአንስቱ ቀኑ ራሱ ሄዱ። አሁን በአሁኑ እንግዲህ ለአንድ ወር ከአስራ አምስት ቀኑ የሄድኩት አይዶ ነው ምን እንደነካኝ አላውቅም ከቤተሰቦቼ ጋር በቃ ምንም ያሳለፍኩት ነገር የለም። በዛ ላይ መንገድ እነሱ ጋር ለመሄድ ቶራ አልሄድኩም። በብዙ ሰአት ያቆየሁት ወርዳያ ነው እና ያው ወርዳያ ማስተካከል ያለብኝ ነገሮች ስላሉ እነሱን እያስተካከልኩኝ ከቤተሰቦቼ ጋር ብዙም አላሳለፍኩም፣ ግን እግዚአብሔር ካለ በቅርቡ ሄዳለው። እናም ውዶችዬ ባለፈው ኢትዮጵያ ሂጅ ስመለስ እንዳልኳችሁ ቤቴ በጣም ብዙም የሚቀርኑ ነገሮች ነበሩ። ሽንት ቤት የግድ ሽንት ቤት መቆፈር አለበት በረንዳ መስተካከር ያለበት ጂፕሰን ቀለም ኮርኒስ እንዲሁም መስታውት ምናምን ሊቀሬ ነበረ እና እሱን እሱን አሁን ለማስተካከር እየሞከርኩኝ ነው እንዳልኳችሁ ቤቴ የእንጨት ሆኖ የአሸዋ ግርፍ ነው ያው በእንጨት ለምንሰራሽ እንዳትሁ በዚህ አጋጣሚ እንደው በእንጨትም ትሁን በፌስታርም ትሁን በምንም ትሁን እንደው አንድ ክፍል ቤት ካላችሁ እናንተ ሀብታም ናችሁ። ኢትዮጵያ የቤት ኪራይ በጣም ነው ከቀን ወደ ቀን እየጨመረ የሚሄደው። በተለይ ውጭ ሀገር ቆይታችሁ ኢትዮጵያ ስትሄዱ እንደዚህ ገንዘብ ይዛችሁ ይሄዳችሁ ነው የሚመስላቸው፣ እና ቤት ኪራይ ቀይሩ፣ እንትን ቤት ጨምሩ፣ ምናምን ኪራይ ጨምሩ ሲሉ በጣም ነው የሚያናዱት። እና እኔ በአቅሜ በምችለው በምፈልገው ዲዛይን በመረጥኩት ዲዛይን የምፈልገውን ያህል ስፋት እንዲሁም ደግሞ በምፈልገው ዲዛይን ሆኖ ሰርቶ ሰራ። በጣም ደስተኛ ነኝ። እድሜ ለቤተሰቦቼ እና እሱ እሱን እንትን ብዬ ያው አሸዋ ግርፍ ነው የሆነው። ውሃ ልክ ሲታሰር አሸዋ ግርፍም ቢሆን በነገራችን ላይ ወጪው ያው ነው። በእርግጥ ግን እኔ እቅድ የምንዛ ሰረ ነበረ። እድሜ ለአባቴ አባቴ ነው ሁሉን ነገር የቻለኝ። ለምሳሌ ይሄ እንጨት ነገር የእንጨት ልጅ ምናምን እንዳለ በሙሉ አባቴ ነው። ከዛ እንግዲህ ለእንጨት የማወጣውን ሌላ ነገር አዋልኩት እና እድሜ ላባቴ። አባት ካለህ አባት ካለህ አጊጥ እናት ካለህ እሩጥ ነው እና ሶ የአባቴ ነው እና አሸዋ ግርፍ ነው ሰራተኛ አለ። በቃ ብዙ ነገሮች አሉ። ኋት ልክ ሲታሰር ሲሚንቶ አለ አሸዋ አለ በጣም ብዙ ወጮች አሉት። እና እሱን እሱን ሳደርግ በመሀል ላይ በቃ ብሬክ ፈለግኩኝ፣ ማረፍ ፈለግኩኝ። ሶ ለገና ሄድኩኝ እንዳልኳችሁ። እና ቁሞ ነበረ። አሁን እግዚአብሔር ይመስገን ተጀምሯል። ይሄን ልላችሁ የምፈልገው ታዲያ፣ ምን አገባ ልትውቱ ትችላላችሁ። ኢትዮጵያ ሄዳችሁ አሁን አሁን በጣም ብዙ የማያቸው ልጆች አሉ። ቀጥሉ። ኢትዮጵያ ሄደው ትዳር ይዘው የሚኖራሉ፣ ግን በቤት ክራይ የሚሰቃዩ ብዙ ልጆች አሉ እና በቻላችሁ ታቅም ማለት አይደ ነው ግዙ። አልላችሁም። ከባድ ነው አሁን ላይ ቤት ግን ቢያንስ አዲስ አበባ መኖር ለምን እንደምትመጡ አይዶን አላውቅም። አዲስ አበባ በጣም ኑሮ ውድን ነው። አዲስ አበባ በጣም በጣም በጣም ከባድ ነው። እኔ መኖር አልፈልግም። ይቅርታ አድርጉልኝ። ቤት እራሱ ቢኖረኝ መኖር አልፈልግም። በጣም ሰው ብዛት አለ፣ በዛ ላይ ጭንቅነቅ፣ በዛ ላይ ታክሲ ሰልፉ፣ ምኑ ወይኔ ወይኔ ወይኔ ወይ ከባድ ነው፣ ከባድ ነው። እና እኔ ኢትዮጵያ አይሏሻችሁም። አዲስ አበባ ቤት ቢኖረኝ አልኖርም። በቃ አልኖርም። ይቅርታ አድርጉልኝና እና ግን የነገሩ ማን እንደሚያውቅ የነገውን አላውቅም። እንግዲህ እኔ ግን እንደማርኖር ነው የማውቀው። ስለዚህ እንደዛ ምናምን ክፍለ ሀገር ብትሄዱ፣ ደሴ በተለይ የደሴ ልጆች ወደ ደሴ ብትሄዱ፣ ወርዳ ብትሄዱ፣ ወደ ባህርዳር አገር ሰላም ከሆነ ዛ አዲስ አበባ በጣም ከባድ ነው። ስደት ላይ ኑራችሁ ኢትዮጵያ ስትገቡ አዲስ አበባ ለመኖር እንዳታስቡት እና እና ውዱችዬ፣ ብዙ ጊዜ እኔ አሁን አሁን ያልኳችሁን ብዙ ነገሮች አሉ። የሻዋግ ቤት የሻዋግ ቤት እቃዎች አሉ፣ ቤት ውስጥ የሚስተካከሉ አንዳንድ ነገሮች አሉ። እስቲ ኮርኒስ አለ፣ ቀለም አለ። እኔ ደግሞ ሰራሚክ ነው ማድረግ የምፈልገው። ሶ የምፈልገውን ነገር ለማድረግ ያን ያን አሰብኩትና መጠው ተመልሼ አሁን ተጀምሯል። እግዚአብሔር ይመስገን እና ሴት ልጅ ወይም ደግሞ ስደት ዓለም ላይ የኖረች ልጅ ማንም ምንም ቢል ቅዷን ግቧን የሚያስቆማት ሰው የለም። ይቅርታ አድርጉልኝና የእኔ የምትጉት ሰው ራሱ ሊያስቆማችሁ አይችልም። እኔ እንዳልኳችሁ ቤተሰቦች የራሱ በቃ በሀሳብ ይስማማሉ። እንዲነው እንዲነው እንዲነው ስራቸው አሁን ልክ ኮነች ልጅ ይላሉ። ሶ አሁን ላይ እኔ ብዙ ሰው አይዶን ነው። አሁን በተወዳችሁ ባደጋችሁበት አካባቢ ቤተሰብ የውጭ ሰው የሚያስበው ለቤተሰብ እንደምሰራ ለቤተሰብ እንደምኖር ነው። ግን ሁልጊዜ ቤተሰብ አትረዱም። ሁልጊዜ አትረዱም። የምትረዱበት ሰዓትና ጊዜ አለ። በዓል ሲመጣ፣ ሲታመሙ አይመማቸው ፈጣሪ የሆነ ግብር ታደርጋላችሁ። ከዛ ውጭ ደግሞ እኛ ራሳችን ህይወት ያስፈልገናል። የሆነ የሚያስፈልገን ነገር ስላለ ሰው ያንን ነገር ለማስተካከል ስንመጣ በዙሪያችን በአካባቢያችን እሷ እንደዚህ ናት ተመልሳ ሄደች እንደዚህ ወጥታ በዚህ ገብቶ ስትባሩ አይምሯችሁ ጭንቅንቅንቅንቅ ቀሚግ ሰዎች አሉ እውነት እንዳይል እኔ በዚህ ሰማና በዚህ በዚህ ሰምቼ በዚህ ነው የማወጣው። ምክንያቱም በዚች ምድር ላይ ስትኖሩ አንድና አንድ ፈጣሪ ይውደዳችሁ። በቃ ሰው ጠላችሁ ወደዳችሁ ምንም ሊያመጡ አይችሉ። ማይደን ኬር ምንም ምንም አይመለከተንም፣ ምንም ማለት ነው። ግን የሚወዷችሁ ሰዎች ቢያንስ ይሄን ያህል አመት ተቀምጠሽ የሆነ የራስሽ ነገር ሊኖርሽ ይገባል፣ ጎበዝ በርቺ፣ ከሚሉ ይልቅ ይሄ እሷ አስር ጊዜ እየተመላለሰች ምን ቁም ነገር ትሰራለች? እና አንብቆ የሚያሽሟጥጡት። ስለዚህ እነዚያ የሚያሽሟጥጡት ሰዎች ስደትን አያውቁትም። ስደት ላይ ድካሙን ስንት አመሰርታችሁ ስንት እንደምታገኙ አያውቁትም። እውነት እኔ አንዳንድ ልጆች እኔ እኮ በጣም ጠንካራ ሴት ነኝ እንደዚህ እንደዚህ ይላሉ። እነሱ እኮ የቤት መቤት ናቸው፣ ምንም አያውቁትም? ከኢትዮጵያ ወጥተው እኮ አያውቁም። እና በጣም ይገርመኛል ጋይስ። እኔ አሁን ላይ ኢትዮጵያ ውስጥ ኢትዮጵያም እየኖሩ ያሉት ስደትንም ያዩት ምንም አይረዷችሁም። ግን አንድና አንድ እኔ የምነጋችሁ ነገር ከቅዳችሁ ወይም ከግባችሁ ሳታሳኩ፣ አላማችሁ ሳታስተካክሉ ለሰዎች ብላችሁ መንገዳችሁን እንዳታቋሙ። ልጅም እግዚአብሔር ሲሰጥ ነው፣ ትዳርም እግዚአብሔር ሲሰጥ ነው። እኔ አሁን አግብቼ ላወልድ ይችላለሁ፣ ፈጣሪ ካልሰጠኝ። ስለዚህ ማግባትም መውለድም በሀገር ላይ መሆን መኖር ሁሉም ነገር እግዚአብሔር ሲፈቅድ ብቻ ነው የሚሆነው። እግዚአብሔር ካልፈቀደ ሁሉም ነገር አይሆንም።